የአርነ ስሎት እና ሌሎች ትላልቅ አሰልጣኞች ሁሌም በየ ሁለተኛ ዓመታቸው ፈተና ይገጥማቸዋል አደል? ይህንን በተለያዩ አሰልጣኞች እንመለከታለን። አርነ ስሎት ይሄ ነው በቀጥታ የገጠማቸው። አምና በነበራቸው ቡድን እንግዲህ የእሳቸው ከኬዛ ውጭ ተጫዋች አላስፈረሙ ነበር። እሱም ቡድን ውስጥ ይህን ያህል ድርሻ ነበረው ለማለት ያስቸግራል። የእንግሊዝ ፕርሜር ሊግ ዋንጫ አሸናፊው በሆነው ቡድን ውስጥ ግን ዘንድሮ የራሳቸውን ተጫዋቾች ሲያመጡና ቡድን ውስጥ የነበሩ ደግሞ አንዳንድ ወሳኝ ተጫዋቾች ወደ ሌሎች ክለቦች ሲያመሩ እየተቸገረ ተመለከት ነው ከአንትራ ፍራንክፈርት ድል በፊት የነበሩት የሊቨርፑል ጊዜያቶች ጥሩ አልነበሩም። አሁንም ከባድ ጨዋታ ነው እንግዲህ የሚጠብቀው ሊቨርፑል። ቀላል ጨዋታ ደም ከብሬንፎርድ ጋር ነው ቀጣይ ተጋጣሚው። እንመልከተው። ይህንን ጉዳይ ግን ሌሎችም አሰልጣኞች በየሁለተኛ ዓመታቸው ይቸገራሉ አይደል? ጆዜ ሞሪኖ አንደኛ ምሳሌ ናቸው። እንመልከተኝ ጉዳይ ልክ ነው። አርነ ስሎት በአሰልጣኝነት ታሪካቸው ይሄ በውጤት በኩል ማለት ነው። እስከ ፍራንክፉርት ድረስ የነበረው የአራት ተከታታይ ጨዋታ ሽንፈት፣ ሶስት ተከታታይ ጨዋታ እንኳን ተሸንፈው አያውቁ። በሆላንድም በመጀመሪያ ዓመት በሊቨርፑልም፣ ግን ቀድሞ የተረዱት ይመስለኛል አንዳንዱ ነገር አሰልጣኝ። ምሳሌ ያለፈው የውድድር ዘመን መጨረሻ አካባቢ የሰጧቸውን አንዳንድ ጋዜጣዊ መግለጫዎች ብታይ የሆነ ችግር ሊገጥማቸው እንደሚችል እንደሚጠራጠሩ አስተያየት ሰጥተው ነበር፣ የቡድናቸውን የሁለተኛ የውድድር ዘመን አጋማሽ አዝማሚያ ካዩ በኋላ የደረጃ ሰንጠረዥ የሚነግረን በሁለት ከከፈል ነው። ከክሪስማስ በኋላ ሊቨርፑል ለምሳሌ የሚፈጥራቸው የጎል እድሎች እና የባላጋራ ቡድን የሚፈጥራቸው የጎል እድሎች የሊቨርፑል የጎል እድሎች ራሱ ሊቨርፑል ማኑፋክቸር የሚያደርጋቸው የጎል እድሎች መጠን መቀነስ ጀምሮ ነበር። የተጋጣሚ ቡድን የሚፈጥራቸው የጎል እድሎች ደግሞ ከፍ ማለት ጀምሮ ነበር እና አንዳንድ ጨዋታዎችን በተለይ በአብዛኛው ቀለል ያሉ ሶስት አራት አምስት ወራትን ካሳለፉ በኋላ እግር በእግር እየተከታተለ ዋንጫ የሚፎካከር እንደ ባለፉት ጥቂት አመታትም ድረስ እንደ አመታትም እስከ መጨረሻው ሳምንት ድረስ የዋንጫ ፉክክር አልነበረም እንጂ የሊቨርፑል ፎርም መቀዝቀዝ ጀምሮ ነበር። በኋላ በሌሎች ውድድሮች በዚህ ተጎርተዋል። በሊግ ካፕ፣ በቻምፒየንስ ሊግ ኤፌ ካፕም አክሪንግተን ስታንሊ የሚባል ቡድን ነው ከውድድር ውጭ ያደረጋቸው እንዳልሳሳት። እሱን ግን አንድ የፕሪሚየር ሊግ ያልሆነ ቡድን ነው ከውድድር ውጭ ያደረጋቸው። አንዳንድ ጨዋታዎችን በቆሙ ኳሶች አሸንፈዋል። አንዳንድ ተጫዋቾቻቸውን ብቃታቸው መውረድ ጀምሮ ነበር። ለምሳሌ የውድድር ዘመኑን የመጀመሪያዎቹን ስድስት ወራት ብቻ ብትወስጂ ሞሐመድ ሳላህ የእርሊንግ ሃላንድን በአንድ ሲዝን ብዙ ጎል የማስቆጠር ሬከርድ ማሻሻሉ የማይቀር ይመስል ነበር። ከዚያ ግን ምን ሆነ? ከ ሀያ ሰባተኛው ሳምንት እስከ ሰላሳ ስምንተኛው ሳምንት ድረስ ባሉት አስራ አንድ ሳምንታት ሞሳላ ሁለት ጎል ብቻ ነው ያስቆጠረ። ስለዚህ የቡድኑ ዋናው አውራ የማጥቃት መሳሪያም ብቃቱ መውረድ ጀምሮ ነበር። ልክ እንደ አሁን በዚህ የውድድር ዘመን መጀመሪያ እንደምናየው አይነት በጣም በሚያሳስብ ሁኔታ አልነበር የወረደው። ምናልባት ደግሞ ሰብኮንሽስሊ ለምሳሌ ሊቨርፑል ሰፋ ያለ ማርጅን ስለነበር ማርጅን ኦፍ ኤረር የሚባለው ሰፋ ያለ ስለነበር ሊቨርፑል ማንም አይደርስብኝም የሚል ተጫዋቾች ድንገት ወደ ምቾት ቀጠና የሚወርዱበትም ወቅት ስለሆነ ሊሆን ይችላል። ይሄ ደግሞ የሚጠበቅ ነው። በሰፊ ውጤት የሚመሩ ቡድኖች ፉክክሩ በሚጦፍበት ጊዜ እንደሚሆኑ አይሆንም። ሰብኮንሽስሊ ተጫዋቾች ብቃታቸው ሊወርድ ይችላል። ግን አሰልጣኙ ይሄ ውድድር ዘመን ሲጀመርም፣ ባለፈው የውድድር ዘመን በሁለተኛ አጋማሽ አካባቢ ቡድኖች እኛ የምንጫወትበትን መንገድ መለየት ጀምረዋል። ለዚህ ነው ብዙ ዝውውር ያስፈለገን፣ አሁን አሉ መተንበይ ጀምረን ነበር ባለፈው የውድድር ዘመን። ለዚህ ነው በርካታ ተጫዋቾችን ማምጣትና ደግሞ እንደገና ቡድኑን መስራት የሚያስፈልገን፣ ለዚህ ነው አምና የመጨረሻዎቹ ወራት ላይ ይህንን ምልክት ማየት ጀምረን ነበር የሚል አስተያየት ሰጥተዋል። እና እስከ ፍራንክፉርት ጨዋታ ድረስ አራት ተከታታይ ጨዋታዎችን ተሸነፉ። ለእሳቸው አዲስ ለሊቨርፑልም በ11 ዓመት አዲስ 11 ዓመት ውስጥ አራት ተከታታይ ጨዋታ ተሸንፎ አያውቅም። ግን ሲያሸንፉም ጭምር እንደው መሸነፉ ነገሩን የበለጠ እንድናስተውለው ያደረገ እንጂ በድሎቻቸውም ጊዜ እናነሳው የነበረ ነው። ሊቨርፑል ግን ልክ አይደለም ይስተካከላል ብለን እንጠብቃለን። ግን ልክ አይደለም በመጨረሻ ደቂቃ ጎሎች ነው እያሸነፈ ያለው። አሁን የአዲስ አሰልጣኝ መምጣት እና በመጣበት አመት ሻምፒዮን መሆን ሁሉም አሰልጣኝ ያደርገዋል ማለት አይደለም። በጣም ከባድ ነው፣ ግን ኒው ካመር ትሪፕ የሚባል አንድ ነገር አለ። በእንግሊዝ አዲስ አሰልጣኝ ሲመጣ ጠንካራ ሀሳቦች ያሉት አሰልጣኝ ከሆነ ፍረሽ ሀሳቦች ያሉት ከሆነ ትልቅ እድል አለ። ሁለተኛ አመቱን የበለጠ የሚከብድበት ሁለተኛ አመት አስቸጋሪ ሆነ። ትልልቅ ሌጀንዶች የገጥሟቸዋል። አርሰን ቬንገር የመጀመሪያ አመታቸው ልበለው የመጀመሪያ ሙሉ ሲዝናቸው እንጂ ኦክቶበር 1996 ነው የመጡት። ግን የውድድር ዘመኑ ሶስት አራት ወራት ተጋምሰው ወይም ውድድሮች ጨዋታዎች ተደርገው ስለነበር የእሳቸው ሲዝን ነው አይባልም። የመጀመሪያ ፉል ሲዝናቸው 97/98 የውድድር ዘመኑ መጡ እና በዛ አመት የፕሪምየር ሊግም የኤፌ ካፕም ሻምፒዮን ሆኑ። ልክ እንደ አርንስሎት ሁሉ ከአርንስሎትን በባሰ ሁኔታ ያኔ ደግሞ የደጋፊዎችም የሚዲያም ዓለም አቀፍ እውቀት በጣም አነስተኛ ስለነበር ሰውየው ጆርጅውያን የሚያክል ትልቅ ተጫዋች፣ የእርገን ክሊንስመንን የሚያክል ትልቅ ተጫዋች፣ ግሌን ሆድልን የሚያክል ትልቅ ተጫዋች፣ ባሲል ቦሊን የሚያክል ትልቅ ተጫዋች ወይም ኤንዞ ሺፎን የሚያክል ትልቅ ተጫዋች ያሰለጠኑም ቢሆኑ ሞናኮን ቻምፒዮንስ ሊግ ግማሽ ፍጻሜ ያደረሱ፣ ለዩኤፋ ካፕ ዊነርስ ካፕ ፍጻሜ ያደረሱ፣ ኩፕ ደ ፍራንስ ያሸነፉ፣ ሊጋ ያሸነፉ ቢሆኑም አርሰን ሁ ኤቭኒንግ ስታንዳርድ እረዛ ነበር የጻፈው አርሰን ማን ማን ነው አርሰን ቴሪ ቬነቨልስ ና ዮሃን ክራይፍ ነበሩ ከብሩስ ሪዮክ በኋላ የአርሰናል አሰልጣኝ ሆናሉ ተብሎ የሚጠበቁት ከዛ ቬንገር ልክ እንደ አርነስ ሎት ሁሉ አዳዲስ ሀሳቦች ነበሯቸው ያኔ በተለይ በጣም አዳዲስ ሀሳቦች ለምሳሌ በኢንቨርት ደ ክንፍ ተጫዋች መጫወት ፍጹም ያልተለመደ ነበር ማርክ ኦቨር ማርስን የሚገጥም የሚያክል ተጫዋች ገጥም ያላቅም ይላል እስካሁን ድረስ ጋሪ ኔቭል የበለጠ የፖሴሽን ቡድን አደረጉት እና ሁለት አስሌቲክ ኢንተርናሽናል አማካዮች ቡድን ውስጥ ጨመሩ። ባክ ፎሩ ራሱ ነው። ከዛ በኋላ ያለው ግን የእንግሊዝ ፊዚካሊቲ እና የአውሮፓ ኤስቴቲክ የተጨመረበት ውበት የተጨመረበት ቡድን ሰሩ። ታክቲካሊ ለየት ያለ ነው። የአርስናልንም ማጫወት ከባክ ፋይፍ ወደ ባክ ፎር ቀየሩት እና የተዋጣለት የውድድር ዘመን አሳለፈ። ኢያን ራይት ቤንች ሆነ። ወጣቱ ኒኮላ ኔልካ ነበር፣ ከቤርካምፕ ጋር ይጣመር ነበር። አሁን እኔ ስለ ሱሺው፣ ስለ ተቀቀለው ዶሮ፣ ስለ ብሮኮሊው ከመዋጥ በፊት መቶ ጊዜ ስለ ማኘክ መርኋቸውና፣ ልቶ ሲፕቱ ዊን የሚል ጽሁፍ ነበረ፣ በልምምድ ማዕከሉ ላይ ለማሸነፍ አኝክ ማለት ወይ፣ በሩም ቴምፕሬቸር ውሃ መጠጣት፣ እነዚህን ሁሉ ከኢንቪዚብል ትሬኒንግ የሚባሉ ሁሉ ነገሮች ልተዋቸው ና ይህንን ሁሉ አዳዲስ ሀሳብ አመጡና የትሬኒንጉ ስትሬቺንጉ ምናምን ተሳካላቸው። ሁለተኛው ሲዝን ላይ ግን አላሸነፉም። አንድ ነጥብ ርቀት ብቻ ነው ከማንቸስተር ዩናይትድ የነበራቸው ግን ሻምፒዮን አልሆነም። ዞሮ ዞሮ ሁለተኛው ሲዝን የበለጠ አስቸጋሪ ሆነባቸው። እንደ መጀመሪያው ሲዝን አልቀለለም። ጆዜ ሞሪኞም ሲመጡ መጀመሪያ አሸንፈዋል። የመጀመሪያው አመታቸው ላይ ልክ እንደ ቬንገር ሁሉ ጆዜም ብዙ አዳዲስ ሀሳቦች ነበሯቸው። እሳቸው ይታወቁ ነበር፣ ጆዜ ሁ ያለ አልነበረም። የወቅቱ የአውሮፓ ሻምፒዮን ሆነው ነው ከፖርቶ ጋር የመጡት እና ቼልሲን ከአራት አራት ሁለት ቡድንነት ወደ አራት ሶስት ሶስት ቡድንነት ቀየሩት። አዳዲስ አጥቂዎች አመጡ፣ እንደ ድሮግባ አይነት ተጫዋች። ከፖርቱጋል ያመጧቸው ሁለት ተከላካዮች ነበሯቸው፣ ሪካርዶ ካርቫሊዮና እንደዚህ አይነት ተጫዋቾች አመጡ። ከዛ ታክቲካሊም ብዙ ጊዜ እንዳልኩት የሚድፊልድ ኦቨር ሎድ የሚድፊልድ የቁጥር ብልጫ የሚወስዱበት ሴታፕ። ሁሉም በሁለት አማካዮች ይጫወቱ ነበር፣ እሳቸው በሶስት አማካይ መጫወት ጀመሩ። ታክቲካል ፔሪዳይዜሽን ይዘው መጡ። ቼልሲ ከ55 ዓመት በኋላ 95 ነጥብ ሰብስበው 15 ጎል ብቻ ተቆጥሮበት 25 ክሊንሺት ጠብቆ የፕሪሚየር ሊግ ሻምፒዮን የሚሆን ቡድን አደረጉት። በመጀመሪያ ዓመት የሚሳካላቸው አሰልጣኞች አሉ። ጆዜ ደግመዋል። ከደገሙት ጥቂት አሰልጣኞች መካከል አንደኛው ናቸው። በሚቀጥለው ሲዝን አድርገውታል፣ ግን ቡድናቸው ላይ ለውጦች ደግሞ አድርገው ነበር። በሁለተኛው ሲዝን አርነ ስሎት ሊያደርጉት ይችላሉ። ይሄንን ግን አስቸጋሪ ይሆንባቸዋል አሰልጣኞች፣ ለምሳሌ ኮንቴ ኮንቴ መጣ እና ከብላክበርን በኋላ ማንም በባክስሊ ተጫውቶ የእንግሊዝ ሻምፒዮን ሆኖ አያውቅም። ይሄ ሲስተም በእንግሊዝ አይሰራም የሚል አስተሳሰብ ነበር። መጣ በአራት ሶስት ሶስት ለመጫወት ሞክሯል። የመጀመሪያዎቹ ሁለት ሽንፈቶቹ በሊቨርፑልና በአርሰናል ከደረሱበት በኋላ ግን በዩቬንቱስ በጣም ስኬታማ ወደ ሆነበት ብሉ ፕሪንት ሄደ። በሶስት አምስት ሁለት ተጫወተ። ማንም በዛ የውድድር ዘመን በሶስት አምስት ሁለት አይጫወትም ነበር። ከዛ ሻምፒዮን ሆነ። ዘጠና ሶስት ነጥብ ሰብስቦ ሀያ ስምንት ድል አግኝቶ የሚደንቅ ቡድን ሰርቶ በእርግጥ በአውሮፓ ውድድራ ለመጫወት አንድ አድቫንቴጅ ሊሆን ይችላል። ግን አዳዲስ ነገሮች ናቸው። ፕሪሚየር ሊግ አዳፕት ለማድረግ ቸግሮት ነበር። መጀመሪያ ያሸነፉት በመጡበት አመት ባለድል የሆኑት ግን ቬንገር፣ ጆዜ ሞሪኞ እና ኮንቴ ብቻ አልነበሩም። ካርሎ አንቼሎቲ በመጡበት አመት የፕሪሚየር ሊግ ሻምፒዮን ነበሩ። ማኑኤል ፔሌግሪኒ በመጡበት አመት የፕሪሚየር ሊግ ሻምፒዮን ነበሩ። አሌክስ ፈርጉሰን በመጡበት አመት አልበለው፣ ግን በመጀመሪያው የፕሪምየር ሊግ ሲዝን ግን ሻምፒዮን ሆነዋል። ያው ስድስት አመት ጠብቀዋል። ግን እንዲያውም ክላውዲዮ ራኔሪም አዲስ አልበላቸው በእንግሊዝ ሰርተው ስለሚያውቁ ከዛ በፊት ረጅም ጊዜ በቼልሲ ከዚያ ለጥቂት ጊዜ በፉልሃም ካልተሳሳትኩ፣ ወይም ነው በፉልሃም አልሰሩም ከቼልሲ በኋላ ከሞት ከ አስራ ሁለት አመት በኋላ መሰለኝ፣ ከ አስራ አንድ አመት በኋላ ሁለት ሺ አራት ላይ ነው የለቀቁት ጆዜ ሲ ተኳቸው ከዚያ 2015 ነው የተመለሰ። ከ11 አመት በኋላ ነው የመጡት። ስለዚህ በሁለተኛ መመለሳቸው ለመጀመሪያ በመጀመሪያ ሲዝናቸው ሻምፒዮን ሆኑ። እና አንዳንድ አሰልጣኞች በመጀመሪያ ሲዝናቸው ይቀናቸዋል። ከዚያ ቡድኖች ያውቋቸዋል፣ አሰልጣኞቹ የሚጫወቱባቸውን መንገዶች። ስሎት የጠረጠሩት ይህንን ለውጥ ማድረግ ያስፈልጋቸው። ለዚህ ነው ሊቨርፑል አሁን ልክ እንደ አምናው በጨዋታዎች ላይ ፉሊ ኢንኮንትሮል ያልሆነው በዚህ የተነሳ ነው አምና የሊቨርፑል ኮመን ውጤት የትኛው ነው ሁለት ለዜሮ ሁለት ለዜሮ ብዙ ጊዜ እንደምለው ሲምቦሊክ ጨዋታውን የመቆጣጠርሽ ምልክት ነው የተጋጣሚ ቡድኖችን እያደባየሽ አደለም አምስት ስድስት ጎል እያስቆጠርች ግን ደግሞ በቅርብ ርቀት ማታስደርሻቸውም ሁለት ለአንድ ወይም አንድ ለዜሮ አደለም ወይ ሶስት ለሁለት አደለም በሁለቱም ሳጥኖች ውስጥ መቆጣጠርሽን የሚያሳይ ከልክ በላይ አደለም ከልክ በላይ ማትጋለጭ ማለት ነው ግን እየቆየ የቡድኑ ዋና ታሊዝማን የሚለት የቡድኑ ቁልፍ ተጫዋች አደገኛ መሆን እያቃተው መጣ። ከ11 ጨዋታዎች ሁለት ጎሎች ብቻ አስቆጠረ ብቻ ሳይሆን በዛ የፓሪስ አንዣማ የደርሶ መልስ ጨዋታ ጎል አላስቆጠረም። በዛ የኒውካስል የፈጻሜ ጨዋታ ጎል አላስቆጠረም። በጣም ወሳኝ በሆኑ ጨዋታዎችም ላይ ሳላ ጎል ማስቆጠረ አቆመ እና ሊቨርፑል እንደ ተቋም የሆኑ ለውጦች ማድረግ ነበረበት። እንደ ቡድን አሌክስ ፈርጉሰን ለረጅም ጊዜ ስኬታማ የሆኑት አንድ ጊዜ ሁለት በተለያዩ ጊዜያት ሶስት ጊዜ በተከታታይ ሻምፒዮን ሆነዋል። ከ99 በፊት ከ99 እስከ 2001 ከዚያ ደግሞ ከ2007 እስከ 2009 ባሉት ዓመታት ሶስት ሶስት ጊዜ በተከታታይ አሸንፈዋል። ለምን ይቺኛዋ የሰከንድ ሲዝን ችግር እንዳትመጣ ሁሌ ኢቮልቭ ያደርጉ ነበር። ስሎት ያንን ነው ለማድረግ የሞከሩት። ወይም ሊቨርፑል ስሎት፣ ማይክል ኤድዋርድስ ወይም ሪቻርድ ሂውዝ ዋና ዋና የሊቨርፑል ሰዎች አስታውሳለሁ። ልክ የዛሬ አመት አካባቢ ማይክል ኮክስ አንድ አርቲክል ጽፎ ነበር። የዞናል ማርኪንግ ደራሲ ነው። ዞናል ማርኪንግ ዌብሳይት ባለቤት ነበር፣ አሁን እንኳ አክቲቭ አይደለም። ግን ደ ሚክሰር የሚል መጽሐፍና ሌሎች ብዙ የታክቲክ መጽሐፍት የሚጽፍ በጣም ጎበዝ የታክቲክ አእምሮ ያለው ጸሐፊ ነው። ድሮ ለአርስናል ዌብሳይት የሚጽፍ ነበር፣ ለኢኤስፒኤን የሚጽፍ ነበር፣ ለኢንዲፔንደንት የሚጽፍ ነበር እና እሱ ከምን ጋር አነጻጸረው መሰለች? ከሙዚቃ ጋር አነጻጸረው። ለምሳሌ ብዙ ጊዜ የአንድ ሙዚቀኛ ማስተርፒስ የመጀመሪያ አልበሙ። ብዙ ጊዜ እንደዛ ነው። ለምሳሌ በእንግሊዝ የብሪቲሽ አልበም ኦፍ ዘይር ተብሎ የአመቱ ምርጥ አልበም ተብሎ የተመረጡትን ያለፉትን 25 አልበሞች ጠቀሰና 12ቱ እነዛ ሙዚቀኞች የመጀመሪያ አልበማቸው ነበር። ለእግር ኳስም እንደዛ ነው። ያ የሙዚቃ ጣዕም ያ ቴስት ያዘፋፈን ምናምን አዲስ ነው ለሰው እና ሰዎች ይደነቁበታል ከዛ መድገም የሚያስቸግረው ያንን ማስተርፒስ ከዛ በላይ መስራት ለብዙ ሰዎች አስቸጋሪ ይሆናል እና ብዙ ሰዎች አይዋጣላቸውም እንደዛ ማድረግ እና አሰልጣኞችም ትልልቆቹ አሰልጣኞች ቅደም የጠቀስኳቸው አሰልጣኞች የፕሪሚየር ሊግና የእግር ኳስ ሌጀንዶች ናቸው ሁሉ ከጆዜ እስከ ራኒሪ እስከ ኮንቴ ድረስ ያሉት አሰልጣኞች በሙሉ እና ይመጡና መጀመሪያ አካባቢ በጣም አስደናቂ ቡድን ይገነባሉ። ከዚያ ኢቮልቭ ማድረግ አለባቸው። አሁን አርነ ስሎት ያልተሳሳቱት እሱ ቡድኑን ኢቮልቭ ለማድረግ በሚደረግ ጥረት ውስጥ ነው። አንዳንድ የሊቨርፑል ሊቨርፑል የድል ባስ ጎማዎች መወላለቅ፣ አንዳንዶቹ ብሎኖች መላላት የጀመሩት እነዚያ ፍረሽ ሀሳቦች ግን ለምሳሌ ሌላ አሰልጣኝ ተግብሮት አያውቅም ማለት ባይሆንም ሊቨርፑል ለአመታት ያልተጫወተባቸው አንዳንድ ነገሮች ያደርገው ነበር። ለምሳሌ በሁለት ጠልቅ አማካዮች መጫወት በአንድ አማካይ ነበር ክሎፕ የሚጫወቱት። የአማካይ ፋቢኞ ሊሆን ይችላል፣ ኤንደርሰን ሊሆን ይችላል፣ ወይ ሌላ ሰው፣ ግን ብዙ ጊዜ በአንድ አማካይ ይጫወቱ ነበር። የመጨረሻዎቹ አመታት ላይ ትሬንት ወደ መሀል መግባት ጀምሮ ነበር። እሱን አቆሙ። የእንግሊዝ ቡድኖች አራት ወር የፈጀባቸው የሰርድ ማን ሩጫ ነበራቸው። ሳጥን ውስጥ የሚመጣ የሆነ ነጻ የሚሆን ሰው አለ። ያ ሩጫ እንዴት ዲዛይን እንደተደረገ ለማወቅ አራት ወር አስፈልጓቸው ነበር። ያ የሰርድ ማን ሩጫ ሌሎች ቡድኖች ከሚያደርጉት በጣም የተለየ ነው። አራት ወር ከቆየሽ በኋላ ግን መቼ ስታውቂዋለች። በዚህ የአናሊቲክስ ዘመን ይታወቃል። ግን ለጊዜው አዳዲስ ሀሳቦች ነበሩ። አሁን ሌሎቹ አሰልጣኞች ምሳሌ፣ በጣም የሚሳካላቸው አሰልጣኞች ተሳክቶላቸዋል። ሞሪኞ ከዛ በኋላ አሸንፏል። ቬንገር ከዛ በኋላ አንድ ደብል፣ አንድ ኢንቨንስብል ነበራቸው። ሌሎች ብዙ ዋንጫዎች ወስደዋል። ሌሎችም አሰልጣኞች አሸንፈው ያውቃሉ። ግን ቀጥሎ የሚወስኑት ውሳኔ የአንድ ሲዝን ወንደር ወይም የፕሪሚየር ሊግ ሌጀንድ ያደርጋቸዋል። አሰልጣኝ አርነ ስሎት አሁን አራት ጨዋታ ተሸንፏል። ሲዝኑ ገና ኦክቶበር ላይ ያለ ምንም ነገር አያልቅም። አሁን ኦክቶበር ላይ የሚያልቅ ነገር የለም። ምንም እንኳን እነዛ ሽንፈቶች በጣም ተስፋ አስቆራጭ ቢመስሉ ምንም ነገር አላለቅም። ግን ሁሌም ለአሰልጣኞች ሁለተኛው ሲዝን አስቸጋሪ ነው። ስለዚህ ምን አደረጉ? ፍሎሪያን ቪትስ ነ መጡ። ፍሎሪያን ቪትስ ላለመገመት የሚደረግ ዝውውር ነው። ኢቮልቭ ለማድረግ ማጥቃቱ ለማሻሻል የተደረገ ዝውውር ለአስር ዓመት ሊቨርፑል እንዳይነት ፕሌይ ሜከር ኖሮ ታያቅም ኢቨን ኮቺኞ በነበረበት ጊዜ እንኳን አስር ቁጥር አልነበረም። ኮችም ቢሆን ልክ እንደ አስር ቁጥር ነው የሚጫወተው፣ ላይሰንስ ነበረው ምናምን፣ ግን አውት እንዳውት አስር ቁጥር አልነበርም። ከግራ ነበር ብዙ ጊዜ ይነሳ አይነበረው ፍሎሪያን ቪትስ ሲመጣ የሊቨርፑልን ማጥቃት እንዳይገመት ለማድረግ ከክሪስማስ ከአዲሱ ዓመት በኋላ የጎል ዕድል መፍጠር እንደ መጀመሪያዎች አራት አምስት ወራት አልቀል ብሏቸው ከሆነ የበለጠ እንዳይተነበኝ ለማድረግ የተደረገ ነው። ሁለት ዘጠኞች አመጡና ሁለቱም ዘጠኞች ከዳርዊን ኑኔዝ የተለየ አይነት ፕሮፋይል ያላቸው ናቸው የሚቀራረብ ፕሮፋይል ያላቸው ሊሆኑ ይችላሉ። ሁለት ፉልባኮችም አመጡ እና የመጠነኛ የፎርሜሽን ለውጥ ያደረጉ በዚህኛው የውድድር ዘመን ሌሎች ምክንያቶች አሏቸው። የውድድር ዘመኑን ጥሩ ያልጀመሩባቸው ብዙ ጊዜ በሰፊው የምናነሳቸው ግን አንደኛው ምክንያት ሻምፒዮን ለሆኑ አሰልጣኞች ሁሉም ቡድን ከፍተኛ ትኩረት ስለሚያደርግ እና ያንን ሻምፒዮን ያደረጋቸውን ሬሲፒ ስለሚያውቀው ሰው ለምን በምንድን ነው ሻምፒዮን የሆኑት የሚለውን ከሌሎቹም ቡድኖች የበለጠ ስለሚዘጋጁበት እና አንዳንዶቹ ሰርፕራይዞች ሰርፕራይዝ መሆናቸው ስለሚያበቃ አዲስነታቸው ስለሚያበቃ ኢቮልቭ ማድረግ አለባቸው። በዚያች የኤቮሉሽን ፍላጎት ውስጥ ነው ጄሚ ካራገር የባስኬትቦል አይነት ጨዋታ ሆነ የሊቨርፑል ጨዋታ የተጋጣሚ ቡድን በቀላሉ የጎልድል የሚፈ አምና የባስኬትቦል ጨዋታ አልነበረም የሊቨርፑል ጨዋታ፣ ደንበኛ ቁጥጥር የነበረው እንጂ የማያቋረጥ ችግግር የነበረው አይደለም። አሁን ችግር የተፈጠረው አዳዲስ የመጡት ተጫዋቾች በተጠበቀው ፍጥነት አዳፕት አላደረጉ ፍሎሪያን ቨርትስ በቀደም ጥሩ ተጫውቷል፣ ግን መቼስ አዳፕቴሽኑ የተዋጣለት የተሳለጠ እንከን አልባ ነበር ማለት አይቻልም። ሁለቱ ፉልባኮች ተቸግረዋል። ሚሎች ኬርኬዝም የአመቱ የፕሪሚየር ሊግ ምርጥ ቡድን ውስጥ የነበረውም ተጫዋች ይሁን ለእኔ ፉልባክም ያልሆነው ጀረሚ ፍሪምፖንግ ተቸግረዋል። ሳላ አሌክሳንደር አርኖልድን አቶታል። በደንብ ሜዳ ውስጥ የናፈቀው ይመስለኛል። ስለዚህ አሁን ለሊቨርፑል ነገሮች ትንሽ ኬዮቲክ መሆን ጀመሩ። አሁን ፔፕ ይህንን ስለሚያውቀው ልክ እንደ ስሎት ቡድኑ ሻምፒዮን በሚሆንበት ጊዜ የሆነ ጊዜ አራት ቆ ተከታታይ ያሸንፍ ግን አራት ሲያሸንፍ ሀሰተኛ ዘጠኝ ቁጥሮች እንደ ኤርሊንግ ሃላንድ አይነት ሄቪ ስትራይከሮች፣ ወይም ወደ ውስጥ የሚገቡ ፉልባኮች፣ ወይም በፎርሜሽን አንዴ አራት ሶስት ሶስት አንዴ ሶስት አራት ሶስት በኳስ ቁጥጥር ጊዜ አንዴ አራት ሁለት ሶስት አንድ ደግሞ ቻምፒየንስ ሊግ ባሸነፈበት የውድድር ዘመን 3 2 3 2 ወይም 3 2 2 3 በአራት የመሀል ተከላካዮች ከተከላካይነት ወደ አማካይነት በሚቀየር የመሀል ተከላካይ በየውድድር ዘመኑ ለውጦች ያደርግ ነበር። ሌላ ልክ እንደ ሱ ፕሪሚየር ሊግ ዶሚኔት ያደረጉት አሌክስ ፈርጉሰንም ምክትል አሰልጣኞች ይቀያየራሉ። ያው ፈርጉሰን እንደሚታወቀው ቢያንስ በመጨረሻዎች 13 14 ዓመታት የልምምድ ሜዳ አሰልጣኝ አልነበሩም። ራሳቸውም ይናገሩታል። የነበሯቸው ግን ከፍተኛ ጥራት ያላቸው ምክትል አሰልጣኞች ነበሯቸው። በኋላ የእንግሊዝ ብሔራዊ ቡድን፣ የፖርቱጋል ብሔራዊ ቡድን ያሰለጠኑ አይነት ለምክትል አሰልጣኝነት የሚበዛ ፕሮፋይል የነበራቸው ከካርሎስ ኪሮስ፣ ስቲቭ መክላረን አይነት። ስለዚህ ፈርጉሰን በዝውውሮችም፣ በሚሾሟቸው ምክትል አሰልጣኞች አዳዲስ ሀሳቦችም ኢቮልቭ ያደርጉ ነበር። አሁን አርነ ስሎት ያንን ነው ለማድረግ እየሞከረ ያሉት። ያንን በማድረግ ጥረት ውስጥ ግን አዳዲስ ተጫዋቾቹን አዳፕት ለማድረግ ደግሞ እንደ ባካሊስተርና ኢሳቅ አይነት ያልተሟላ ፕሪሲዝን የሰሩ ተጫዋቾች አሉ፣ ጉዳቶች አሉ፣ እንደዚህ ሌሎች ምክንያቶች ናቸው። እነሱ ግን ሁለተኛ ሲዝን ላይ ትልልቅ አሰልጣኞችም ከስሎትም የበለጠ ፕሮፋይል ያላቸው አሰልጣኞችም ይኸው ችግር ገጥሟቸዋል። አድማቻችን የነበረን ቆይታ ይህንን የሚመስል ነበር። ሌሎች ፕሮግራሞች ደግሞ ከአራዳ ኤፍ ኤም ዘጠና አምስት ነጥብ አንድ ወደ እናንተ መድሳቸውን ይቀጥላሉ። መልካም ጊዜ ሆንላችሁ።